አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የእንማር ተከታታዮቻችን እንኳን በደህና አመጣችሁ። ዛሬ ደግሞ የቃላት ምስረታ ክፍል ሶስት የሆነ ልጅላችሁ የመጣው እናንተ እስከ መጨረሻ ድረስ አብራችሁ ቆዩ ማለት ነው። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ ደካችሁ ቪዲዮዎች ለእናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። እንዲሁም የኦንላይን ትምህርት መማር ትፈልጉ የትኛውም ሀገር ሆኖ ኢሞ፣ ዋትሳፕ፣ ቴሌግራም እዚህ ስክሪን ጋር ባስቀምጥኩላችሁ ስልክ ቁጥር የኦንላይን ትምህርት መውሰድ ትችላላችሁ ማለት ነው። አማርኛ፣ ሂሳብ፣ እንግሊዝኛ የተለያዩ ትምህርቶች መማር ትችላላችሁ። ቀጥታ ወደ ትምህርቱ ምንገባ ይሆናል። እናንተ እስከ መጨረሻው ድረስ ስለሚጠቅማችሁ አብራችሁ የተከታተሉ። እንዲሁም ይህን ቪዲዮ እናንተ የታችሁ ለጓደኞቻችሁ ሻር አድርጉላቸው ማለት ነው እንደዚህ አይነት ትምህርት እንዳለ የሚያውቁ ግን መማር የሚፈልጉ ብዙ ሰዎች ስላሉ ሸር አድርጉላቸው በአካባቢ ላለው ሰዎች ማለት ነው። ቀጥታ ወደ ትምህርቱ መገበያ ይሆናል። ምሽም እዚ እንግዲህ በ ተ እና ቸ ነው አንብበን ቃላት የምንመሰርተው ማለት ነው በ ቡ ቢ ባ ቤ ብቦ እንግዲህ በዚህ ቃል ስንመሰረት በበ ሲመሰረት በ አለ፣ በ የመጀመሪያው አለ። ከዛ የረሩ ስድስተኛው ፊደል ር፣ በር በር በ በር። ቡጋ ስንመጣ ደግሞ ቡ ፊደል አለ። ከቡ ቀጥሎ የነኑ አራተኛው ፊደል ና አለ ማለት ነው። ቡ ና ቡ ና ቡና ቡና። ቢ ጋር ሲመጣ ቢ አለ። ከቢ ቀጥሎ የረሩ አራተኛው ፊደል ራ አለ። ስለዚህ ቢ ራ ቢ ራ ቢ ራ። እዚህ ጋር ደግሞ የበቡ አራተኛው ፊደል ባ አለ። ባ ከባ ቀጥሎ የሰሱ ስድስተኛው ፊደል ስ አለ። ስለዚህ ባ ስ ባ ስ ባስ ባስ። እዚ ጋር ደግሞ ቢ ፊደል አለ። ቤ ከቤ ቀጥሎ የተቱ ስድስተኛው ፊደል ት ስለዚህ ቤ ት ቤ ት ቤት እዚያ ስንመጣ ብ አለ ብ ከብ ቀጥሎ የረሩ ስድስተኛው ፊደል ር ስለዚህ ብር ብር ብር እዚያ ስንመጣ ቦ አለ ቦ ፊደል ቦ ከቦ ቀጥሎ የረሩ አራተኛው ፊደል ራ አለ ስለዚህ ቦ ራ ቦራ ቦራ። እዚ ጋ ስንመጣ እንግዲህ ተ ነው የምናገኘው። ተቱን ደግሞ እንደቁጠር ተ ቱ ቲ ታ ቴ ትቶ። እንግዲህ በተቱ ደግሞ ቃላት እንመሰረታለን ማለት ነው። ተብለን ከዚህ የራሩ አራተኛ ፊደል ራ አለ ስለዚህ ተራ ራ ተራ ተራ። እዚህ ጋ ስንመጣ ደግሞ ቱ አለ። ቱ፣ ከዛ ቀጥሎ ታ። ስለዚህ በአንድ ላይ ቱ ታ፣ ቱ ታ፣ ቱ ታ። እዚህ ጋ ስንመጣ ቲ ፊደል አለ። ቲ ራሱ ሁለቴ መድገብ ማለት ነው። ቲ ቲ፣ ቲ ቲ፣ ቲ ቲ። እዚህ ጋ ደግሞ ታ ፊደል አለ። ታ። እዚህ ጋ እንግዲህ ከታ ቀጥሎ ማለት ነው የምናገኘው የመሙ መጨረሻ ፊደል ሞ ስለዚህ ታሞ ታሞ ታሞ ታሞ። እዚጋ ቴ አለ ከቴ ቀጥሎ የለዱ ሶስተኛው ፊደል ዲ አለ። ስለዚህ ቴ ዲ ቴ ዲ ቴ ዲ። እዚጋ ት ፊደል አለ ከቴ ቀጥሎ የለሉ ስድስተኛው ፊደል ል አለ ማለት። ስለዚህ ት ል ት ል ትል። እዚህ ጋር ደግሞ የተቱ መጨረሻ ፊደል ቶ ሲመጣ ከቶ ቀጥሎ የነኑ ስድስተኛ ፊደል ን። ስለዚህ ቶ ን ቶ ን ቶን ቶን። ቀጣይ ወደ ቸቹ ንሄድ። ቸ ቹ ቺ ቻ ቼ ች ቾ አሁን በቸቹ ቃል ስንመሰርት ደግሞ ቻለ ከቸ ቀጥሎ ይረሩ ስድስተኛ ፊደል ይራራል። ስለዚህ ቸር ቸር ቸር። ቹ አለ ከቹ ቀጥሎ ከች በፊት ታርገናል። በቹ ቃል የሚመሰረት ባለወለት ፊደል ስለሌለ ተን ከፊት አደረግናት እና ቹን ከኋላ ስናደርጋት ተቹ ተቹ ተቹ ቺ ጋር ስንመጣም ተናውንም ተፊደል በመጀመሪያ እናደርጋታለን። ቀጣይ ራሷን ቺስ እናደርጋት ተ ቺ ተ ቺ ወደ ቻ ስንመጣ ቻ ለ ከቻ ቀጥሎ የለሉ መጀመሪያ ፊደል ለ ስለዚህ ቻ ለ ቻ ለ ቻ ለ ቼ ጋር ስንመጣ ቼ መ ከፊት እናደርጋት እና ቼን ከኋላ ማለት ነው። መ ቼ መቼ መቼ። ች ጋር ስመጣ ደግሞ ች አለ ከች ቀጥሎ የለሉ አራተኛው ፊደል ላ። ስለዚህ ች ላ ች ላ ች ላ። ቾ ጋር መጣ ቾ አለ ከቾ ቀጥሎ የከኩ ስድስተኛው ፊደል ክ። ቾ ክ ቾ ክ እንግዲህ፣ ከንግዲ ታውቁታላችሁ፣ ሰሌዳ ላይ ብዙ ጊዜ የሚጻፍበት ሲያስተምሩና መመራኖች ማለት ነው ቾክ። ውድ የእንማር ተከታታዮቻችን እንግዲህ የዛሬው ትምህርት ይህን ይመስል ነበር። ቀጣይ ደግሞ በሌላ ቪዲዮ እስክመጣላችሁ ድረስ ሰላም።